ሰላም አድማጮቻችን፣ አራዳ ኤፍ ኤም ዘጠና አምስት ነጥብ አንድ ላይ ነው የምትገኙት። የዝውውር ጉዳዮችን እያነሳን ነው የምንገኘው። የዲያን ሁሴንን ጉዳይ እንመልከት። አዲሱ ተጫዋች በበርንማውዝ ጥሩ ጊዜን ያሳለፈ ነው የሚገኘው። አሁን ከተለያዩ ክለቦች ጋር ስሙ ይነሳል። በስፔን ብሔራዊ ቡድን ቋይታውም ከሪያል ማድሪድ ጋር ስሙ ስለመነሳቱ ትልቅ ክብር ነው የሚል አስተያየት ሰጥተው ነበረ። ይህንን ጉዳይ እንመልከተው። የውል ማፍረሻው ገንዘብ ያን ያህል ለትላልቅ ክለቦች የተጋነን አለመሆኑ ምናልባት ሊፈልጉት ይችላሉ ተብሏል። ሪያል ማድሪድ ተከላካይ የሚያስፈርም ይመስላል። ከሱ ጋር በቅርበት እየተነሳ ያለ ስም የዚህ ተጫዋች ነው። ይህንን ጉዳይ እንመልከተው። በበርንሞ ስኬቶች ውስጥ የሚጠቀስ ተጫዋች ነው። ልክ ነው። በቦርንመዝ አስደናቂ ውድድር ዘመን ውስጥ የሚጠቀስ ተጫዋች ነው። በዚህ ሳምንት መጨረሻ በኤፍኤ ካፕ ከማንቸስተር ሲቲ ጋር ይጫወታል። የአንዶኒ ኢራዮላ ቡድን ግን ከዛ በፊት በመለያ ምት የተወለደባትን ሀገር የሆላንድን ቡድን ስፔን አሸንፋ ስታልፍ መሪ ተዋናይ ነበር ማለት ይቻላል። የስፔን እግር ኳስ አዲሱ ፕሮታጎኒስት ነው። አሁን ለአመታት ጥያቄ ነበር፣ አይደለም በስፔን የመሀል ተከላካዮች ጥያቄ። ምሳ 2022 የካታር የዓለም ዋንጫ ላይ ሉዊስ ኤንሪኬ ሮድሪን የሲቲውን አማካይ ተከላካይ አድርጎ ነበር የተጠቀመበት። ከፓው ሎፔዝ ጋር አጣምሮት አንድ ላይ ነበር የተጠቀመበት። ከዛ በኋላ የተከላካይ እጥረት ስለገጠማቸው አንዳንድ ተጫዋቾችን ዜግነት ማስቀየር ጀመሩ። ሮቢን ለኖርማን ፈረንሳዊ ነው። አሜሪክ ላፖርት ፈረንሳዊ ነው። የስፔን ብሔራዊ ቡድን እዚህ ቦታ ላይ የመሀል ተከላካይ ችግር ነበረባት። ፓውቶሬዝ ማለት ነው። ፓውሎ ፔዝ አልኩ። ፓውሎ ፔዝ ሌላ የቀድሞ የማርሴይ የግብ ጠባቂ ነው። ተከላካይ ማፍራት ቸግሯት ነበር፣ በቅርብ ዓመታት በላቀ ደረጃ የሚጫወት በተለይ ከጀራርድ ፒኬ ነሰር ከሰርጆ ራሞስ በኋላ አሁን እንዲህ አይነት ተጫዋቾች ማግኘት ጀምራለች። አንደኛው ፓው ኩባርሲ ነው። እንደምታውቂው በባርሰሎና በጣም ለእድሜው ለጋነት የሚገርም ብስለት ያሉ አስራ ስምንት አመቱ ተጫዋች ብቻ የማይመስል ተከላካይ አላቸው። ራውል አሴንሲዮ በዚህ አመት ከሪያል ማድሪድ ግኝቶች መካከል ጉዳቶች አስገድዷቸው ነው አንቸሎቲ ነ ተጫዋች መጠቀም የጀመሩት በጣም በጣም ትልቅ ተስፋ ያለው ተከላካይ ነው። አዲስ ውል ሊፈርም ነው ል ማድሪድ አሁን ሰሞኑ ፈረመ። አሁን ደግሞ ዴያን ሁሴን አላቸው። እነዚህ ሁሉ ተከላካዮች በቅርብ አመታት ብቅ ያሉ ተከላካዮች ናቸው። የተወለደው በአምስተርዳም ነው። ያደገው በአንዳሉሲያ ማላጋ ነው እስከ አምስት አመቱ ድረስ። አሁን ሲናገር ሰሞኑን እስከ አምስት አመቱ በአምስተርዳም ከ16 ዓመቱ በኋላ ደግሞ በጣሊያን ስለሆነ የኖረው፣ የስፔን ብዙሀን መገናኛዎች ሲናገር ሰምተው ታያውቁ፣ እና ሲናገር በአንዳሉሲያ አክሰንት ነው የሚናገሩ ስፓኒሽ ብቻ ሳይሆን በሎካል የአንዳሉሲያ አክሰንት ነው የሚናገሩ፣ እና ድንቅ አላቸው በቃ። ምክንያቱም በዩቬንቱስ ነው በአብዛኛው የሚታወቀው፣ ከልጅ ሆኖ ሆላንድ ውስጥ ነበር። አሁን የሚጫወተው እንግሊዝ ነው ግን፣ ሰሞኑን ያው በኢንተርናሽናል ብሬኩ በኔሽንስ ሊግ ጨዋታዎች ምክንያት መናገር ሲጀምር ይሄማ የእኛ ሀገር ሰው ነው እንዲሉ አይነት ነገር አድርጓቸዋል። እስከ አስራ ዘጠኝ ለአንደር ናይንቲን ይጫወት የነበረው ለሆላንድ ብሄራዊ ቡድን ነው። እስከ ቅርብ ጊዜ ድረስ ለሆላንድ ከ አስራ ዘጠኝ ዓመት በታች ብሄራዊ ቡድን ነው ይጫወት የነበረው። በኋላ ነው ለስፔን ከ21 ዓመት በታች ቡድን መጫወት የጀመረው። አባቱ ዶኒ ሁሴን ይባላል። ከዚህ በፊት ለአዜድ አልከማርና ለአያክስ ተጫውቷል። ለዛ ነው በሆላንድ የተወለዱ። ከዛ በኋላ ግን ዶኒ አባቱ ወደ ስፔን ከቤተሰቦቹ ጋር ሀገር ሲቀይር ይዞት መጣ ልጁን። ስለዚህ በማላጋ አደገ እንጂ ከክላረንስ ሴዶርፍ ጋር ከፓትሪክ ክላይቨርት ጋር በአንድ መልበሻ ክፍል ተጫውተዋል። እንዲያውም የፓትሪክ ክላይቨርት እና የዶኒ ሁሴን ልጆች ናቸው በቀደም ሜዳ ውስጥ የነበሩት ማለት ነው፣ ዴያን ሁሴን እና ጀስቲን ክላይቨርት የሁለተኛ ትውልድ የክላይቨርትና የሁሴን ልጆች ናቸው እና ለሆላንድ ሲጫወት ኖሮ በሁሉም የዕድሜ እርከኖች መጨረሻ ላይ ለስፔን ብሔራዊ ቡድን ለመጫወት መወሰኑን ተከትሎ ነው፣ በደኪፕ ተቀይሮ ከገባበትና ኳስ በነካ ቁጥር እሱ ላይ የሆላንድ ደጋፊዎች ሲጮሆ የነበሩ ከአስራ ዘጠኝ ዓመት በታች ቡድን አንበል ሁሉ ነበር እና ሰዎች የሚሉት አክሰንቱ እንደዚህ ስፓኒሽ ከሆነ የሚያውቀው ማላጋ ነው ያደገበት አካባቢ። በስንት ጊዜ አንዴ ለቫኬሽን ወደ አምስተርዳም ሄድ ካልሆነ በስተቀር ስፔናዊ ነው፣ ጓደኞቹ ሁሉ ያደገበትም የእግር ኳስ ሲስተም የስፔን እግር ኳስ ሲስተም ነው። ስለዚህ ስፔንን መምረጡ እኮ ብዙ አያስገርምም ይላሉ። ግን ሆላንዶቹ በጣም ተከፍተው ነበር። እንዲያውም በሜስታያ የመልሱ ጨዋታ ሲደረግ ተጓዥ የሆላንድ ደጋፊዎች ድምጻቸው በባለሜዳው ደጋፊዎች ቢዋጥም ግን ይጮሁበት ነበር። በድጋሚ መቶ 20 ደቂቃ ነው የተጫወተው። መቶ 20 ደቂቃውን በሙሉ ሁሴን ኳስ በነካ ቁጥር ይጮሁበት ነበር። ግን እንደዚህ አይነት ፕሬሽር ኖሮበት የመጀመሪያ ጨዋታውን ሲያደርግ የተወለደበትን ሀገር ቡድን በእድሜ እርከን የወከለውን ቡድን ሲገጥም መረበሽ አልነበሩ አሰልጣኝ ሉዊስ ደላፎይንቴ ከጨዋታው በኋላ በኤሊት ደረጃ ለአመታት የተጫወተ ተጫዋች ይመስላል ብስለቱ መረጋጋቱ እና በእንደዚህ አይነት ድባብ ስር ያለመደንገጥ መጫወቱ አዲስ ወጣት ለእንደዚህ አይነቱ ደረጃ እንግዳ አይመስልም የሚል አስተያየት ሰጥተዋል። ግን ተመሳሳይ ነገር ጆዜ ሞሪኞ ከጥቂት ዓመታት በፊት ገብቷቸው ነበር። ጆዜ ያው ትልልቆቹን አሰልጣኞች ትልልቅ የሚያስብላቸው ተሰጦን ቀድሞ መለየት መቻላቸው ነው። ዩቬንቱስ ይህንን ተጫዋች ለሮማ በውሰት ለመስጠት እንደ ተስማማ አንድ ደቂቃ ሳይጫወት በሱ እድሜ ካሰለጠንኳቸው ተጫዋቾች ስንት ተጫዋች አሰልጥነዋል? ጆዜ ለሃያ ምናምን ዓመት ሲያሰለጥኑ ሮናልዶን ሳይቀር ሮናልዶ ናዛሪዮን ገና በ19 ዓመቱ የሚያውቁት ናቸው። እኮሳቸው ሰው ንጽጽሩ ማለት ከሱ ጋር ላነጻጽረው ሳይሆን ብዙ ተጫዋቾች አይተዋል ማለት ነው። ግን ከተከላካዮች መካከል በዚህ እድሜ በሱ ብስለትና ስክነት የሚጫወት ሌላ ተጫዋች አላየሁም አሉት። ልምምድ ሜዳ ላይ ብቻ አይተውት እና የመጀመሪያ ጨዋታውን ሲያደርግ ከፍሮሲኖኔ ጋር ከሜዳ ውጭ የተደረገ ጨዋታ ነበር እና በመጀመሪያ ሁለተኛ ወይ ሶስተኛ ንክኪው ሁለት ሶስት ተጫዋቾችን አልፎ ወደ መሀል ሜዳ ድረስ ዘለቀ እና የፍሮሲኖኔ ደጋፊዎች ተከላካይ እንደዚህ ሲያደርግ ብዙ ስላላዩ ሊሆን ይችላል መጮህ ጀመሩ። እሱ ላይ ምንም፣ እሱ ላይ የሚያስጮሃቸው ነገር አልነበረው። ግን እንደዛ አይነት ድባብ ውስጥ ነው ለሮማ ለመጀመሪያ ጊዜ ሲጫወት፣ የባላጋራ ቡድን ደጋፊዎች እያፏጩበትና እየጮሁበት ነበር በመጫወት የጀመረው። ጆዜም ወዲያው ነው ክህሎቱ የታያቸው፣ ሲመጣ ወዲያው ማጫወት ጀመረ። ከጆዜ ስንብት በኋላ ዳንኤሌ ደሮሲ ነበር የተተካው። መጨረሻ ላይ ግን ቤንቻ አድርጎት ነበር። ከመጨረሻዎቹ አምስት ጨዋታዎች አራቱን ተጠባባቂ ሆኖ ነበር የጨረሰው። ክረምት ላይ ሲመጣ ዩቬንቱስ በሮማ የነበረው ኤክስፒሪየንስ ለዩቬንቱስ ዋና ቡድን ለመጫወት የሚያበቃ አይደለም ብሎ ስላመነ በ15 ሚሊዮን ዩሮ ብቻ ለቦርንማውዝ ለመሸጥ ወሰነ። 15 ሚሊዮን ዩሮ ብቻ ግን ሞደርን ተከላካይ ነው። ከኋላ መጫወት ይችላል። ረጅም ነው። የአየር ላይ ኳሶች ሲያሸንፍ በጣም አስደናቂ ነው። ከዛ ውጪ ግን ሬር ነው ለተከላካይ እንዲህ አይነት ቨርቲካል ፓስ መጫወት። በቀደም ለላሚን ያማል የሰጠው ኳስ አጋጣሚ አልነበረም። በተለይ የባላጋራ ቡድን አጥቂ ፕሬስ የማያደርገው ከሆነ ጊዜ የሚያገኝ እስካን የሚያደርግበት እድል ካገኘ በጣም አደገኛ ቀጥተኛ ፓሶችን መስጠት ይችላል ሲሰጥም ቅድም ስለ ቨርጅል ቫንዳይክ ተተኪነት ሊቨርፑል ያስበው ነበር ወይም እንደዛ ተደርጎ ይታጫል ብዬ ሳነሳ የቨርጅል ቫንዳይክ አንደኛው ችሎታ ያነሳሁት መከላከሉን ብቻ ሳይሆን ከኳስ ጋር ያለውን ችሎታ ነው። ቨርጅል ቫንዳይክ በአግድሞች ኳሶቹ ግሩም ነው። ይሄ ተጫዋች በሁለቱ ከሆላንድ ጋር በተደረጉ ጨዋታዎች አስራ ሰባት ረጃጅም ኳሶች ለማቀበል ሞክሮ አስራ ሁለቱን ላሚኒያማ ሊያስቆጠረውን ጎል ጨምሮ በትክክል ለቡድን ጓደኛው ማድረስ የሚችል ተጫዋች ነው። አሁን ዝም ብለን የማይጠቅሙ ተከላካዮችን በተመለከተ የሚነሱ ስታቲስቲካል ዳታዎች አሉ። ለምሳሌ የሆነ ተከላካይ ይጠቀስና እንበል ሌቫይ ኮሉ ይልበል። በዚህ ጨዋታ ፓስ፣ የኳስ ማቀበል ስኬቱ 97 ፐርሰንት ነው ይባላል። አሁን ይሄ አይጠቅምም። ምክንያቱም ተከላካዮች ብዙ ሪስክ አይወስዱ ከበረኛቸው ጋር አጠገባቸው ካለው መሀል ተከላካይ ተጣማሪያቸው ጋር ወይም ከቀኝ ተከላካይ ጋር ወይም ከስድስት ቁጥራቸው ጋር በዛ የ20 ሜትር ሬንጅ ውስጥ ነው የሚቀባበሉት። ኳሱ አይበላሽማ። ስለዚህ 97 ፐርሰንት ና ብቲ ብዙ የሚያስገርም አይደለም። ብዙ ሪስኪ ፓሶች አይወስዱ። ይሄኛው ለየት የሚለው ምናልባት ደግሞ በየጊዜው ቡድኖች ስፔስ ቶሎ ኤክስፕሎይት የሚያደርጉበት አዳዲስ የፓሲንግ አንግሎች የሚፈልጉበት ዘመን ስለሆነ እንዲህ አይነት ተከላካይ ብዙ የለም። አስታውሳለሁ በአርስናል ብዙ ስህተት እየሰራ አርቴታ ዳቪድ ሉዊዝን ያቆየው ነበር። የተከላካይ ፕሌ ሜከር ነው ነበር የሚለው የሚገርሙ መስመር ሰንጣቂ ፓሶች ማቀበል ይችላል፣ እንጂ ጋሪ ኔቭል ወጥቶ የእሱ መከላከል የስኩል ቦይ ዲፌንዲንግ ነው ሁሉ እያለ ተቸው ነበር። ቀላል ችሎታ አይደለም። መከላከልን የተካነበት ሆኖ የአየር ላይ ኳስን ማሸነፍ የተካነበት ሆኖ፣ ጥሩ ታክለር ሆኖ በሀይላይን የሚጫወት ቡድን ውስጥ እየተጫወተ ሰፊ የሜዳ ክፍል መከላከልም የሚችል ሆኖ እዚህ ላይ ነው ደግሞ በቴክኒኩ የላቀው ድንቅ ኳሶች ማቀበል የሚችሉ ይሄ ችሎታውም የብዙ ክለቦች ዓይን ውስጥ እንዲገባ አድርጎታል። ዳይናሚክ ነው አጠቃላይ። በተለይ ደግሞ የእንግሊዝ ክለቦች ውስጥ ብዙ ቨርቲካል ፓሶች ስለሚበዙ ለእንግሊዝ አጫዋት የሚሆን አይነት ነው። ደግሞ ቦርነመዝ ከዚ በፊት ስለ ቦርነመዝ ራሱ እንዳነሳ ነው ከሁሉም የፕሪምየር ሊግ ቡድኖች ቨርቲካል ቡድን ስለዚህ ለዚህ ተጫዋች በጣም የተስማማ ክለብ ነው። የኢራዮላ ክለብ በዚህ አመት ከራሳቸው የሜዳ ክፍል ወደ ባላ ጋራ የሜዳ ክፍል ኳስ አድቫንስ በማድረግ ከምርጦቹ አስር የፕሪሚየር ሊግ ተጫዋቾች መካከል አንደኛው ነው። ግን ካስሩ መካከል ሁለቱ ብቻ ናቸው ተከላካዮች። አንደኛው ትሬንት አሌክዛንደር አርኖልድ ነው፣ ትላንት ተጠቅሰው ነበር፣ ሬር ተጫዋች ነው እያልኩ። ሌላኛው ዴያን ሁሴን ነው ብቸኛው፣ ካስሩ ውስጥ ብቸኛው ሴንተር ሀፍ እሱ ነው። በየጨዋታ ወደ ተጋጣሚ ቡድን የመጨረሻ የሜዳ ቀጠና የሚደርሱ ፓሶች በመስጠት አብዛኞቹ ቀጥተኛና ረጃጅም ፓሶች በመስጠት የተካነ ተጫዋች ነው። አይኑ ላይ ይስቁበታል። እንደ ተኛ ሰው አይን አይነት ነው። እኔ ማሪዋና አላጨስም፣ ከእናቴን የወረስኩት ይህንን የተጨፈነ የሚመስል አይን አለ፣ ሲቀልድ ነበር ሰሞኑን። ግን በደንብ ደግሞ የቪዥኑ ግን አስደናቂ ነው። ሜዳ ውስጥ ያለው እይታ በጣም አስደናቂ ነው። ባለፈው የዩቬንቱስ ተጫዋች በነበረበት ጊዜ በጣም ፎከስድ ነው ለማለት ስራው ላይ ብቻ የሚያተኩር ነው ለማለት አሰልጣኝ ማክስ አሌግሪ ይበላል፣ ይተኛል፣ ይለማመዳል በቃ ይሄ ነው ሕይወቱ ሚል አስተያየት ሰጥተው ነበር። እንደ አስራ ስምንት አመት ልጅ ፓርቲ የሚያምረው መታየት የሚወድ አይደለም ብለዋል። ይሄ ደግሞ ክለቦች ውስጥ የካራክተር አሰስመንትም ይባላል። ጠባዩ እንዴት ነው ምናምን የሚል ዝም ብሎ ችሎታውን ብቻ አይተው ክለቦች ተጫዋች አያስፈርሙም። ኢንቨስትመንቱ ብዙ ስለሆነ 50 ሚሊዮን 60 ሚሊዮን ምናምን ስንል ከፍተኛ ገንዘብ ስለሆነ። ግን ሞሪኞ ራሳቸው ይሄ የዚህ ተጫዋች ብሩህ ተስፋ አስቀድሞ ታይቷቸው ነበር። ለሮማ የሚያስፈረሙት እርሳቸው ናቸው። አሁን ዩቬንቱስ ተጫዋቹን ሲሸጥ ከወደፊቱ ዝውውሩ አስር ፐርሰንት አገኝበታለሁ ብሎ ነው። ዩቬንቱስ እንደምታውቂው ያው የተመሰቃቀል አመት ነው እያሳለፈ ያለው። አንዳንድ ነው የተሳሳቱባቸው የሚመስሉኝ ዝውውሮች አሉ። አሁን በፋጂኦሊ ወደ ፊዮረንቲና ሄዷል። ሞይሴ ኪን ወደ ፊዮረንቲና ሄዷል። ኪን እንኳን ረጅም እድል ተሰጥቶት ብዙ አልተሳ ግን ወደ ፊዮረንቲና ከሄደ በኋላ ሁ በቀደም ጣሊያን ከጀርመን ሁለት የሚደንቁ ጎሎች አስቆጠረ። በዚህ አመት ለካፖ ካኝኒሪ ከሚፎካከሩ ተጫዋቾች አንደኛው ነው። ማቲያስ ዙለ ወደ ሮማ ሄደ። አሁን እነዚህ የዩቬንቱስ ኔክስት ጀኔሬሽን ተጫዋቾች በአካዳሚያቸው ላይ ብዙ ሰርተዋል ባለፉት አመታት። ነው ዩቬንቱስ ብዙ ተጫዋቾች በቅርብ አመታት ያፈራል። ከነዛ መካከል አንደኛው ነው ማቴዎስ ሱለ እና ራሳቸው ተጫዋቾቹም በክላይቨርት ምስክርነት እንዳየነው በሚቀጥሉ አመት በዛው ይቆያል ተብሎ አይጠበቅም። አንድ ግራማንተር የሚባል የስፔን ጸሐፊ፣ ስፔን ያለፉት ሁለት የኤሌቭል የዩኤፋ ውድድሮች አሸናፊ ነች። የኔሽንስ ሊግ ሻምፒዮን ነች። የአውሮፓ ሻምፒዮን ነች እና የአውሮፓ ክለቦችን አንድ የአውሮፓ ሌሎች ተቀናቃኝ የእግር ኳስ ተገዳዳሪ ሀገራትም ቅር የሚያሰኝ አንድ ነገር አለ። እንደገና ብቅ እያሉ ያሉ ባለተሰጦ ተጫዋቾች አሏት ፔድሪ፣ ጋቪ፣ ኩባርሲ፣ ላሚን ያማል፣ ፌርሚን ሎፔዝ፣ ኒኮ ዊሊያምስ፣ ዴያን ሁሴን እያለ ይጠቅሳቸዋል። እነዚህ በሙሉ ከሃያ ሁለት ዓመት በታች ነው እድሜያቸው። አሁን ዶሚናንት የሆነ ነው የስፔን እግር ኳስ። ከዚህ በፊት ኔሽንስ ሊግ የዛሬ ሁለት ዓመት አሸንፏል። የአውሮፓ ዋንጫ አሸንፏል። አሁን ደግሞ ለሌላ ውድድር ግማሽ ፍጻሜ ይደርሷል። ከፈረንሳይ ጋር ይጫወታል። የሚቀጥለው ሳይኔ ሲመጣ እና ተሰጦ አሁን እየፈለቀ ነው። በሌሎች የእድሜ እርከን ቡድኖችም እንደዚሁ ዶሚናንት ሆኖ ቀጥሏል። ሮናልድ ኮማን ተናዶበት ነበር አሉ ለሆላንድ ይጫወታል ተብሎ ሲጠበቅ መጨረሻ ላይ ታጥፎ ለስፔን መጫወቱ ግን ለስፔን ከ21 ዓመት በታች ቡድን ተጠርቶ ስለነበር የማይጠበቃል ነበር እና በወቅቱ አዝኖ ነበር። የስፔን ክለቦች ወደ ዩቬንቱስ ከመሄዱም በፊት ሪያል ማድሪድ፣ ባርሰሎና፣ ቪያሪያል 2021 ላይ ከአራት ዓመት በፊት ከልጅነቱ ጀምሮ የሚታይ ተሰጥኦ ስለነበረው ተጫዋቹን የማስፈረም ፍላጎት ነበራቸው ግን የተጫዋቹ አባት ውሳኔ ሲወሰን የሀላንድ አባት ለምሳሌ ሀላንድ ወደ ሳልዝቡርግ ሲሄድ፣ ወደ ዶርትሙንድ ሲመጣ፣ ወደ ሲቲ ሲዘዋወር የአባቱ እጅ እንዳለበት ግልጽ ነው። ለተጫዋቹ እድገት የሚጠቅመውን ትክክለኛ ፕሮጀክት የመፈለግ ነው። ከዚ ተጫውቶ ማሳለፍ የሚጠቅመው ለዚህ ነው እና ምን አረገ መሰለሽ አባትየው ምንም እንኳ ስፔን ውስጥ ያሉ ትልልቅ ክለቦች ቢፈልጉትም ማድሪድና ባርሳን ጨምሮ ግን በዩቬንቱስ በዛ ጊዜ ኬሊኒ ነበር፣ ባርዛሊ ነበር እና ቦኑቺ ነበር። ቦኑቺን ና ኬሊኒ ደግሞ ጆዜ ሞሪኞ ወደ ሃርቫርድ ሄደው የመከላከል ጥበብን ማስተማር የሚችሉ ናቸው ብለው አድንቀዋቸው ነበር፣ አንዴ ዩቬንቱስ ከማንቸስተር ዩናይትድ ቻምፒንስ ሊግ ከተጫወተ በኋላ። ምን ማለት ነው? እነዚህ የመከላከልን ጥበብ ማስተማር የሚያስችል ብቃት ያላቸው ተከላካዮች ወዳሉበት ከባቢ እንዲሄድ ነው አባቱ የፈለገው። እነሱም እንደዛ ነው የሚለው። ብዙ ተማርኩ ነው የሚለው ወደ ጣሊያን ሄዶ በመከላከል ሀገር ውስጥ እና ከምን ጊዜ ምርጥ ተከላካዮች መካከል ከሆኑት ጋር አብሮ ለመለማመድ እድል ነበር። አንድ ስፔን የምታደርገውን ነገር ግን ለአንሳናል የዚህን ተጫዋች ጉዳይ ልቋጮ መሳ፣ በቅርብ አመታት ናቹራላይዝ ናቹራላይዝ የተደረጉ እንኳ አይደሉ። ለምሳሌ ምና አደረጉ ከሆነ ጊዜ ጀምሮ ከ1990ዎቹ አጋማሽ ጀምሮ የሁለት ሀገር እና ከዛ በላይ ዜግነት ሊኖራቸው የሚችሉ ተጫዋቾችን ገና አካዳሚዎች ከተመዘገቡበት ጊዜ ጀምሮ የሀገሪቱ የእግር ኳስ ፌዴሬሽን ሬጂስተር ማድረግ ጀመረ። በየትኛውም የእድሜ እርከን ያሉ ተጫዋቾች፣ ለምሳሌ ይሄ ልጅ ለሆላንድን መጫወት ይችላል፣ ለስፔን መጫወት ይችላል። የስፔን እግር ኳስ ፌድ ድሮ ነው የሚያውቀው። ይሄ ሌላ ዊንዶ አለ፣ ለሌላ ብሔራዊ ቡድን ሊጫወት የሚችልበት እድል አለ፣ ለጥምር ዜግነት አማራጭ ያላቸውን ተጫዋቾች በሙሉ መከታተል ጀመር ቅድሚያ ለስፔን እንዲሰጡ ማለት እና ከ1990ዎቹ ጀምሮ እንዲህ አይነት ተጫዋቾችን መመዝገብ ጀመር ያው ስፔን ናቹራላይዝ የተደረጉ ተጫዋቾች ነው ለምሳሌ ኩባላ ለስፔን ተጫውቷል ትልቅ ሌጀንድ ነው ግን በቅርብ ጊዜ እኔ እንዲያውም ብዙም አይጠቀስ የስፔን ምርጥ አማካዮች ምናምን ሲባል ብዙም አይነሳ አንድ ስም አለ ማርኮስ ሴና የስፔን ብሔራዊ ቡድን ማርኮስ ሴና ለብሔረ ብድሩ መጫወት ከመጀመሩ በፊት ከ1964 በኋላ ትልቅ ዋንጫ አሸንፎ አያውቅም። የአውሮፓ ዋንጫ ይሁን የዓለም ዋንጫ 2008 ላይ ሴና አሁን ሻቢ፣ ሻቢ አሎንሶ፣ ሴስክ፣ ቡስኬትስ፣ ኢኒየስታ ሌሎቹን እንጠቅሳቸዋለን የስፔን ታላላቅ ተጫዋቾች በተለይ አማካዮቹ ሲባል ማርኮስ ሴና ይዘለላል። ማርኮስ ሴና ግን ትራንስፎርማቲቭ ነበር። ኢናኪ ሳንዝ ናቸው መሰለኝ መጀመሪያ የጠሩት። ከዛ በኋላ ግን 2008 ላይ የአውሮፓ ሻምፒዮን ሲሆኑ የአውሮፓ የዛ ቡድን የስፔን ብሔራዊ ቡድን ጉልበት የነበረው ይሄ ተጫዋች ነው። ፋውንዴሽኑን ያስቀመጠው እርሱ ነው። እሱ ብራዚላዊ ነው፣ ግን የፔሌግሪኒ ቪያሪያል ውስጥ ነበር ከዘጠና ስድስት ዘጠና ሰባት ጀምሮ ነው እንግዲህ ፌዴሬሽኑ ጁኒየሮችን ልጆችን ካዴት የሚሏቸው አካዳሚ ውስጥ ያሉ ተጫዋቾችን በሙሉ መዝገብ የጀመሩ እና አሁን ዊሊያምስ የዊሊያምስ ወንድማማቾች፣ ኒኮ ዊሊያምስ፣ ኢኛኪ ዊሊያምስ ለጋና መጫወት ይችሉ ነበር። ሁለቱንም ለስፔን ነው ያጫወቷቸው። በኋላ ኢኛኪ ለስፔን ብሔራዊ ቡድን የሚጫወትበት እድል እየጠበበ ሲመጣ ለጋና ለመጫወት ወሰነ እንጂ ተጠርቷል። ለላሮሃ እኮ ተጫወቷል። ላሚን ለሞሮኮ መጫወት ይችላል። ምሳሌ እንዲህ አይነት ጥምር ዜግነት ያላቸውን ተጫዋቾች በጊዜ ለስፔን መጫወት እንዲመርጡ ማድረግ ጀምሯል። አሁን ለመጨረሻ ጊዜ ትራክ እያደረጓቸው ያሉ ተጫዋቾች 2013 ላይ የተወለዱትን ተጫዋቾች ነው። እድሜያቸው 12 ዓመት የሆኑትን ተጫዋቾች እና ፌዴሬሽኑ ተከታትሎ ተከታትሎ 85 ፐርሰንት የሚሆኑት በስፔን የተወለዱት ግን በአባታቸው ወይም በአያታቸው ምክንያት ለሌላ ፌዴሬሽን መጠራት የሚችሉትን ተጫዋቾች ለስፔን ትራክ ማድረግ ከጀመረ በ85 ፐርሰንቱ የሚሆኑት ለስፔን ለመጫወት ነው የመረጡት። አሉ አንዳንዶች ግን ለምሳሌ በማድሪድ ቢወለድም ሞሮኮ አይነት ይሰማው ስለነበር አሽራፍ ሐኪሚ ለስፔን መጫወት እየቻለ ለማድሪድ ለሞሮኮ ለመጫወት ነው የወሰነው። ብራሂም ለስፔን ተጠርቶ ተጫውቶ ያውቃል ግን እድል እያገኘው አይደለም ብሎ እሱም ለሞሮኮ ለመጫወት ነው የመረጠው። ኢላይሽ ሞሪባ በአያቱ ምክንያት ለጊኒ ነው የሚጫወተው። ኒኮፓዝ እሱም እንደዚሁ በቤተሰቦቹ ጫና ምክንያት ለአርጀንቲና ነው እየተጫወተ ያለው። ሁለቱም ዊሊያምሶች ልክ እንደዚሁ ለስፔን ነበር መጀመሪያ መጫወት የመረጡት። አሁን ህጉን መላላቱ ጠቀማቸው መሰለኝ። አሁን በፊት 1960ዎቹ ላይ ለአንድ ሀገር የትኛውን ቡድን አንድ ተጫዋች ቢጫወት ከ15 ዓመት በታች፣ 17 ዓመት በታች፣ 19 የትኛውም እድሜ ክልል ላይ ላለ ቡድን ቢጫወት ለሌላ ብሔራዊ ቡድን ለመጫወት ኢኔሊጅብል ይሆናል ወይ መጫወት አይችሉ። ፊፋ ግን ህጉን አላላውና ለጁኒየር ቡድን የተጫወተ ተጫዋች ለሌላ ብሔራዊ ቡድን መጫወት ይችላል ብሎ ህጉን አላለሁ። ስለዚህ አስራ ምናምን ጨዋታ ለሆነ ሀገር ብሔራዊ ቡድን የዕድሜ እርከን ቡድን፣ ልክ ፍሬዲ ከኖቴ ለፈረንሳይ ሲጫወት ኖሮ በኋላ ለማሊ ለመጫወት እንደወሰነው ይቻል ይቻላል አለ ፊፋ። አሁን ደግሞ ምን ቀየረ መሰለሽ፣ ሶስት ጨዋታ ራሱ ለብሔራዊ ቡድን ተጫውቶ አንድ ተጫዋች ለኤ ቡድኑ በዓለም ዋንጫ ላይ ካልተጫወተ ድረስ ለሌላ ብሔራዊ ቡድን መጫወት ይችላል። ኢናኪ ዊሊያምስን ነው ያደረገው። ህጉ እያላላ እያላላ መጣ፣ ግን መመለሳት ችም። አሁን ዴያን ሁሴን ከዚህ በኋላ ለሆላንድ መጫወት አይችልም ለድሜርከን ቡድን ሲጫወት ለሆላንድ ሲጫወት ቆይቶ ለስፔን ተጫወተ። አሁን ደሞ አልተመቸኝ ብሎ ወደ ሆላንድ ልመለስ ማለት አይችልም። ግን ሌሎቹን እንትኖቹን እያለዘባቸው መጥቷል። እና የስፔን እግር ኳስ ፌዴሬሽን ረጅም ጊዜ ይከታተላል። አሁን ፍራንሲስ ኤርናንዴዝ የሚባል የፌዴሬሽኑ ሰው አለ። ገና ለዩቬንቱስ የተስፋ ቡድን ሲጫወት በነበረበት ጊዜ ነው ይህንን ተጫዋች ሲከታተሉት ለስፔን እንዲጫወት ለማሳመን ጥረት ሲያደርጉ የቆዩት። አሁን ስሙ ከማድሪድ ጋር የሚነሳው እንግዲህ በአብዛኛው ቅድም ስለ ዝውውሩ ስላነሳን ብዙ አልሄድበትም ግን ያው አላባ ሚሊታዎ ከከባድ የጉልበት ጉዳት ነው የተመለሱት ሩዲገ ሩዲገር ወደ ሰላሳዎቹ ገብቷል እሱም ፈላጊዎች አሉት በሳውዲ ማድሪድ እንደ አጋጣሚ ሆኖ በአካዳሚ ውስጥ በላፋብሪካው በካንቴራ ውስጥ ብዙ ተስፋ ያላቸው ተጫዋቾች አሉት አሴንሲዮ በቅርቡ ብቅ ያለው ይሁን እንጂ ባለፈው ፕሪሲዝን ጊዜ የተጎዳ ከአሴንሲዮም የበለጠ ትልቅ ተስፋ ነበረው የሚባል ዮዋን ማርቲኔዝ የሚባል ተጫዋች አለ። ያኮቦ ራሞን፣ አጉዌዶ ሪቫስ የሚባሉ ተጫዋቾች አሏቸው። ያው እነዚህን ሁሉ አማራጮቻቸውን አይተው ነው ዴያን ሁሴንን ማስፈረም ጥሩ ነው አይደለም ብለው የሚወስኑት ግን፣ በፕሪሚየር ሊግ በሌላ ሊግ ማለት ነው ከተወለደበት ሀገር ውጭ ሄዶ በጣሊያን ጎልብቷል። አሁን በእንግሊዝ ስለዚህ በአጭር እድሜ ገና በ19 ዓመቱ በደንብ ኤክስፒሪየንስ ያለው ተጫዋች ነው። ያስፈርሙታለው? የአላቅም ግን፣ ብዙ ትልልቅ ክለቦች ከማድሪድ ውጭ ሌሎች ትልልቅ ክለቦች ይፈልጉታል። ግን ምን ይላሉ? የስፔን ብዙሃን መገናኛዎች አንድ የሆነን ተጫዋች ለማባበል ሲፈልጉ ለማድሪድ ለመጫወት የተወለደ ይሉታል። አሁን እንደዛ ማለት ጀምረዋል። በተለይ ደግሞ ፕሬሸር መቋቋም የሚችል ነው። ለማድሪድ መጫወት ከፍተኛ ጫና ያለው ስለሆነ፣ ፕሬሸር መቋቋም የሚችል ነው ማለት ጀምረዋል። በዚህ ክረምት ይለቃል ተብሎ የሚጠበቀው ሌላኛው ተጫዋች ነው። እንቀጥላለን። አድማጮቻችን አሁን አራዳ ፌም ላይ እንድትቆዩ ነው የምንጋብዛችሁ።